አመሰግናለሁ። ፎሎ የምታደርጉኝ የዳኒ ቤተሰቦች፣ ቴንኪው ሶ ማች።

ያኔ አባቴ በቃ ወይ፣ ስትወጣ ደውልልኝሽ፣ አባቴ ሳምንት መጣም ከሆነ እናወራለን። ኔ አባት መልካም ቀን ይሁንልን፣ ይመቻችሁ፣ ቤተሰብ ይሰማል። አለን ሰላም፣ አለን ተጠፋፋና፣ አዎ አየሩ እንዴት ነው ላይ ተስማማ

ወይ እሱን ቴስት እናደርጋለን እሞክራለን። በኋላ ከሆነ ዘፈጨ በፊ ከተነሳ በኋላ ከአምስት ሰዓት እስከ ስምንት ሰዓት መሰለኝ

እኔ ደግሞ ጠዋት ካልተነሰ ልሰ ነው። አሁን ዛሬ እሑድ ስለሆነ ነው ከቤት ምናምን ትንሽ ያረፈድኩት እንጂ ሌላ ጊዜ ቢሆን ጠዋት ነው ሞ